ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። ለሰዓቱ የያዝናቸውን መረጃዎች ወደ እናንተ እናቀርባለን። አብራችን ቆዩ። በቅድሚያ የምናገኘው ዜና የትግራይን ጊዜ አስተዳደር በማራዘም ሰበብ የታየው ልዩነት። ይህ የአዋጅ ማሻሻያ በፓርላማው የጸደቀው በትግራይ ስልጣን ዘመኑ የተጠናቀቀው ጊዜ አስተዳደር ርቤል አንድ ዓመት ለማራዘም መታቀዱ በኢትዮጵያ መንግሥት ከተነገረ በኋላ ነው። በትግራይ ጊዜ አስተዳደር የሕግ መሠረት ዙሪያ የኢትዮጵያ መንግሥትና ህዋት የተለያዩ አቋሞች እያንጸባረቁ ነው። የትግራይን ጊዜ አስተዳደር በማራዘም ሰበብ የታየው ልዩነት የፌዴራል መንግሥት በክልሎች ጣልቃ የሚገባበት ስርዓት የሚደነግግ ማሻሻያ አዋጅ ትላንት ፓርላማ እና በኢትዮጵያ ፓርላማ ጸድቋል። ይህ የአዋጅ ማሻሻያ በፓርላማው የጸደቀው በትግራይ ስልጣን ዘመኑ የተጠናቀቀው ጊዜ አስተዳደር እድሜ ለአንድ ዓመት ለማራዘም መታቀዱ በኢትዮጵያ መንግስት ከተነገረ በኋላ ነው። በትግራይ ጊዜ አስተዳደር የሕግ መሠረት ዙሪያ የኢትዮጵያ መንግስትና አዋት የተለያዩ አቋሞች እያንጸባረቁ ነው። ትላንት የኢትዮጵያ ፓርላማ በሃያ ሁለተኛው መደበኛው ስብሰባ በአብላጫ ድምፅ ያጸደቀው የፌዴራል መንግስት በክልሎች ጣልቃ የመግባት ስርዓት ለመደንገግ የወጣው ማሻሻያ አዋጅ የፌዴራል መንግስቱ በክልሎች የሚያቋቁሟቸውን ጊዜ አስተዳደሮች ለሁለት ጊዜ የማራዘም ስልጣን ለአፈ ጉባኤ የሚሰጥ ነው። ይህ የአዋጅ ማሻሻያ የተደረገው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በኢትዮጵያ ፓርላማ ቀርበው የትግራይ ጊዜ አስተዳደር በአዋጅ የተፈቀደለት የስራ ዘመን ሁለት ዓመት ብቻ እንደሆነና ይህ ጊዜም መጠናቀቁ ካስታወቁ በኋላ ነው። በ2015 ዓ ም መጋቢት ወር ስራ የጀመረው የትግራይ ጊዜያዊ አስተዳደር የአዋጅ ማሻሻያና ሌሎች ለውጦች ተደርገውበት ለአንድ ዓመት እንደሚቀጥልም ጠቅላይ ሚኒስትሩ በቅርቡ አስተላልፈውት በነበረው መልእክት አስታውቀው ነበር። በትግራይ ጊዜያዊ አስተዳደር የሥልጣን ዘመን ለማራዘም በፌዴራል መንግሥት እየተጠቀሰ የሚገኘው አዋጅ 359 1995 እንዲሁም ደንብ ቁጥር 533 2015 ሲሆኑ እነዚህ ድንጋጌዎች ግን ህዋት ባለፈው ሳምንት ባወጣው መግለጫ መግለጫ ተቋሟቸዋል። በትግራይ የሚቋቋም ጊዜ አስተዳደር በፕሪቶሪያ ስምምነት አንቀጻስር መሠረት መሆን እንዳለበትም በዶክተር ደብረጽዮን የሚመራ ህወሓት አቋሙን አስታውቋል። የህግ ምሁሩ አቶ ሙስጠፋ አብዱ በጊዜ አስተዳደሩ የሕግ መሠረት ዙሪያ የኢትዮጵያ መንግስትና ህዋት የተለያዩ አቋሞችና የተለያዩ ሀሳቦች እያነሱ መሆኑን ይገልጻሉ። ሁለቱ የተፈራረሙት የፕሪቶሪያ ስምምነት በትግራይ ጊዜ አስተዳደር የማቋቋም ጉዳይ በግልጽ ያስቀምጧቸው ነጥቦች መኖራቸውን የሚያነሱት ያነጋገርናቸው የህግ ምሁር አቶ ሙስጠፋ አብዱ ዘላቂ ሰላም ለማስፈን እና በፌዴራል መንግስቱ እና ህዋት መግባባት ለመፍጠር የውሉ ድንጋጌዎች መተግበር አስፈላጊ መሆኑን ያነሳሉ። ከዚህ በተጨማሪ የኢትዮጵያ ፌዴራል መንግስት ከሁለት ዓመት በፊት ጊዜያዊ አስተዳደሩ ሲመሰረት በክልሎች ጣልቃ የመግባት አዋጅ ሲጠቅስ ህዋት በወቅቷ አለመቃወሙ የህጉ ምሁሩ ተችተዋል። የሥራ ዘመኑ እንደተጠናቀቀ የተገለጸው በትግራይ የቆየው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ለውጦች ተደርገውበት ወደ ሥራ ይገባል ተብሎ የተገለ የገለጸ ቢሆንም እስካሁን ድረስ ስለተደረጉ ለውጦች የተሰጠ ማብራሪያ የለም። በተያያዘ ዜና ትግራይ ከተደገሰላት የባሳ ዝቅትና ዙሪት የምንድንበት ጊዜ አሁንና አሁን ብቻ ነው ያሉት በትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የሚመራ የህወሓት ቡድን አቶ ጌታቸው የሚመሩት የህወሓት ቡድን በወጣው መግለጫ ልዩነቶቻችንን በይደር በማቆየት ቂምና ቁርሾን ቀርፈን እኔነትንና ጠቅላይ አስተሳሰብን ከውስጣችን በማስወገድ ትግራይና ድናት ብሏል። ትግራይ ከገባችበት ቀውስና አጣብቂኛ ድናታል ብዬ አምኜበታለሁ ያለውን የመፍትሄ ሀሳብ ለውይይት ማቅረቡን ያስታወቀው ቡድኑ ከቀረበው የተሻለ ክልሉን ማዳን የሚችል የመፍትሄ ሀሳብ ካለ ለማዳመጥ ዝግጁ መሆኑን ገልጿል። ዶክተር ደብረጽዮን የሚመሩት ህዋት በግልጽና ጠንካራ ቃላት የተቸም ሲሆን ጊዜያዊ አስተዳደሩ ለአንድ ዓመት መራዘሙን በመቀበል የሚከተሉትን ሶስት የመፍትሄ ሀሳቦች አቅርቧል። ጊዜ አስተዳደሩ ሁሉም አመለካከቶችን በማቀፍ የፕሪቶሪያ የሰላም ስምምነትን ማዕከል በማድረግ መዋቅሩ ተጠናክሮ በአስቸኳይ መቋቋም አለበት። እድሜውን የተራዘመውን ጊዜ አስተዳደር ማቋቋም የሚያስችል ሁሉም አመለካከቶችና የፕሪቶሪያ የሰላም ስምምነት አፈራራሚዎች ያካተተ ፖለቲካዊ ውይይት ይቅደምና የትግራይ ሰራዊት ታጣቂዎች ወደ ማረፊያ ካምፖቻቸው ተመልሰው የሰላምና የጸጥታ ስራ ሙሉ በሙሉ በህዝባዊ ፖሊሲ ይተካ። የጊዜያዊ አስተዳደሩ መዋቅር እስከ ቀበሌ ድረስ ህዝብ ነፃ ሆኖ በመረጣቸው አስተዳዳሪዎች እንዲመራ ተግባሩ በአንድ ወር ውስጥ እንዲከናወን ብሏል። ፕሬዚዳንት አቶ ጌታቸው ረዳ የሚመሩት ህወሓት ቡድን ከዶክተር ደብረጽዮን ህወሓት ቡድን ጋር ለመወያየት ዝግጁ መሆኑን ባወጣው ወቅታዊ መግለጫ ይፋ አድርጓል። ወደ ውጭ ወዳገኘነው ዜና ስንሄድ ቻይና የታይዋንን ፕሬዝዳንት ፓራሳይት ናቸው ስትል ተደመጠች። ቻይና ወታደራዊ ልምምድን ከታይዋን ሰሜን፣ ደቡብና ምስራቅ የባህር ዳርቻዎች ላይ ያደረገች ሲሆን ታይዋንን ለቻይና ለመገንጠል የሚደረገው ጥረት ላይ ከባድ ማስጠንቀቂያ ሰጥታለች። የታይዋን ፕሬዝዳንት ላይ ቺንግ ቲም ፓራሳይት ስትል ቤጂንግን አክላለች። ታይዋን የቻይናን ባህር ኃይል ወደ ባህር ዳርቻዋ ሲቀርብ ምላሽ ለመስጠት የጦር መርከቦቿን ስትልክ እንደነበር ተመልክቷል። ቻይና ባለፈው ዓመት ካደረገችው የጦርነት ልምምድ በተለየ መልኩ በይፋ ያልሰየም መቼም ጦር ልምምዷ በኋላ የዩናይትድ ስቴትስ መከላከያ ሚኒስትር ፒት ሄግሴት የእስያ ጉብኝትን ተከትሎ ቤጂንግ ላይ በተደጋጋሚ ትችት ሰንዝረዋል። የቻይና ጦር መርከቦችን፣ አውሮፕላኖችን እና መድፍን በማሰማራት ደሴቲቱን ለመዝጋት በምድር ላይ እና በባህር ላይ ኢላማዎችን ለመምታትና የአየር ጠላፊዎችን በውጊያ ውስጥ ያለውን ትብብር ለመፈተሽ እንቅስቃሴ ማድረጉን የቤጂንግ ምስራቃዊ ጦር እዝ በሰጠው መግለጫ አስታውቋል። የቻይና ጥቃት መሰል እንቅስቃሴና ታይዋንን በቁጥጥር ስር ስታደርግ ይሄ መጀመሪያ አይደለም። ባለፈው ግንቦት ላይ ከተመረቀ ከሶስት ቀናት በኋላ የመጀመሪያው ደሴት ሰንሰለት እየተባለ ከሚጠራው በስተምዕራብ የሚገኝ አካባቢዎችን ሙሉ በሙሉ ለመቆጣጠር የቻይና ኃይሎች የጦርነት ልምምድ በማዘጋጀት በቀጥታ የሚሳኤል ሙከራ አካሂደዋል። ቻይና በዲሞክራሲያዊ መንገድ የምትመራውን ታይዋንን እንደ ራሷ ግዛት ትቆጥራለች። የታይዋንን ፕሬዝዳንት ላይ ተገንጣይ በማለት ትወቅሳለች። የምስራቅ ጦር ኮማንዶ ባሰራጨው የእንግሊዘኛ የቪዲዮ መልእክት ፕሬዝዳንቱን ፓራሳይት ብሎ በመጥራት ታይዋን ታይዋንም በቾፕስቲክ እንደተያዘች ገልጿል። የታይዋንም መንግስት ልምምዱን አውግዟል። የፕሬዝዳንቱ ጽፈት ቤት ቻይና በዓለም አቀፍ ማህበረሰብ ዘንድ ችግር ፈጣሪ መሆኗ በሰፊው እውቅና እንዳላትና የታይዋንም መንግስት ራሱን የመከላከል እምነትና አቅም እንዳለው አስታውቋል። የታይዋን መንግስት የቤጂንግን የሉዓላዊነት ጥያቄ ውድቅ በማድረግ የደሴቲቱ ህዝቦች ወደፊቱን ጣፋንታቸውን ሊወስኑ ይችላሉ ብሏል። ሁለት የታይዋን ከፍተኛ ባለስልጣናት ለሮይተርስ የዜና ወኪል እንደተናገሩት ከአስር የሚበልጡ የቻይና ወታደራዊ መርከቦች ወደ ታይዋን ቀጠና አቅራቢያ ቀርቦ ስለነበር ታይዋን ምላሽ ለመስጠት የራሷን የጦር መርከቦች ልካለች ብለዋል። ታይዋን ቻይና ጦር ምንም አይነት የቀጥታ ጥቃት እንዳልተፈጸመ ባለስልጣናቱ ተናግረዋል። የቻይና ውጭ ጉዳይ ሚኒስትር የጦር ልምምዱ ብሔራዊ ሉዓላዊነትን ለመጠበቅና ብሔራዊ አንድነትን ለማስጠበቅ ህጋዊና አስፈላጊ እርምጃዎች ናቸው ብለዋል። በሌላኛው ዜናችን ደግሞ የምናገኘው በ66 ዓመቷ 10ኛ ልጇን የወለደችው ሴት እያነጋገረች ነው። ከአስሩ ልጆቿ ውስጥ ስምንቱ አምሳ ዓመት ከሞላት በኋላ የተወለዱ መሆናቸው ተዘግቧል። በርሊን ውስጥ የሙዚየም ዳይሬክተር የሆነችው አሌክሳንደሪያ የመጀመሪያ ልጇን ከወለደች ከአምስት አስር ዓመታት በኋላ ፊሊፕ የተሰኘ ወንድ ልጅ በ66 ዓመት አወልዳለች። ጀርመናዊቷ ሴት አስረኛ ልጇን በተፈጥሯዊ መንገድ አርግዛ መውለዷ በከፍተኛ ሁኔታ የበርካቶችን ትኩረት ስቧል። በጀርመን ሙዚየም ውስጥ የምትሰራው አሌክሳንደሪያ ፊሊፕ ብላ የሰየመችውን ወንድ ልጅ በቀዶ ሕክምና የተገላገለች ሲሆን ምንም እንኳን በ66 ሶስት አመቷ ጤነኛ የሚባል ሰባት ፓውንድ ክብደት ያለው ህጻን ወልዳለች። ወይዘሮ አሌክሳንደር ያበበርሊል የሚገኘው የወሉ ሙዚየም ባለቤት ስትሆን የመጀመሪያ ልጇን እንደ አውሮፓያን አጣጠር በሰባዎቹ ነበር ያገኘችው። ታዲያ እዚህ ሴት አስገራሚ ህይወት ጉዞ ከዚህ ጊዜ በኋላ የሚጀምር ሲሆን ስምንቱ ልጆቿ እድሜዋ ሐምሳን ከተሻገረ በኋላ ወልዳለች። ታዲያ ለልጅ የተለየ ፍቅር ቢኖራትን ፈጣሪ በጊዜ በልጆች ሊባረካት ባይችልም በመጨረሻ ግን የአስር ልጆችናት ለመሆን በቅታለች። ታዲያ ይህንን ተከትለ አስታየ ቷን የሰጠችው አሌክሳንደሪያ ትልቅ ቤተሰብ ማስተዳደር ጸጋ ነው፣ በተለይም ደግሞ ልጆችን በአግባቡ ማሳደግና ማስተዳደር የምትችል ከሆነ ስትልም ተደምጣለች። በዚህ እድሜዋ እንዴት ልጆችን ለመውለድ እንደበቃች በመጠየቅ ለየት ያለ ልምድ ካላት ከጋዜጠኞች ጥያቄ የቀረበላት አሌክሳንደሪያ ጤነኛ ምግብን አዘውትራ የምትመገብ ዋናን፣ የምትወድ በየቀኑ ለአንድ ሰዓት የምትዋኝ በየቀኑ ለሁለት ሰዓታት የምትሮጥ ምንም አይነት መጠጥም ሆነ ሲጋራ የማታጭስ በመሆኗ ምክንያት ሊሆን እንደሚችል ገልጻለች።